እንዴት አደርሻልና፣ እግዚአብሔር ይመስገን። ለምንድን ነው ከትናንትና ጀምሮ ስልክ ስደውልልሽ የማታነሽ? መብቴ መሰለኝ እያለ ማንሳት ትላለች። እባክሽን ቁጭ እንበለና እናውራ። እባክሽን ካንተ ጋር ምንም የማውራው ነገር የለኝም ትላለች በቁጣ። እባክሽን እባክሽን፣ ሀና የአባትሽ አንሶ፣ አንቺ ደግሞ ፊት አትንሽኝ እኔ እናንተ ዝምድና ነበርን እንዴ? ምንድነው የምትለው? ጥሩ ሰው መስለህ ነበረ። አዲስ አበባ ድረስ ከመጣበት ከአባዬ ሕክምና አንተን ያስቀደምኩት። እባክሽን ሀና፣ አንቺ ባደረግሽው ነገር እንደማትመጻደቂ አውቃለሁ አቃለሁ ይላል። ማን ነበር ስምህ? ትላለች ሀና። ጭራሽ ስሜም ጠፋብሽ ማለት ነው? የእውነት የምርም? በጣም አስቀይሜሻለሁ። አዎ የምር በጣም አምኝህ ነበረ እኔ አባቴን አምኜ ነበረ የሰጠውህ አንተ ግን አሳፈርከኝ ትለዋለች እሱ ደግሞ ያው አውቃለሁ ሁሉም ሰው ይፈርድብኛል እንጂ ሲያቀርበኝ አይቼ አላውቅም እባክህን እኛ ያቀረብንህ እንደ ቤተሰብ አይተህን አይተንህ ነው እንጂ አንተን ለካ የኤልያስን ገንዘብ ስለሚልክልህ ነበረ አንተ ሰው የመሰልከው ገንዘብ ስለሚልክልህ ነበረ አይደለም ትለዋለች። አዎ ጭራሻው ትለኛለህ እንዴ? ደግሞ ትላላ ምር እኔ ሰው የሚቀርበኝ የለም በሰውነቴ። ስለዚህ አዎ አድርጋለሁ። ሐና አንቺ ግን እውነት አልቀየምሽ፣ ምንም ብትይኝ እኔ። ጥሩ ሰው ጥሩ ሰው እያልክ ለመደለላት ሞክር። አሁን ምን እንደገባኝ ታውቃለህ? የእንጀራ አባቴ ያሳሰረህ ልክ ነበረ። እንደፈለግሽ በይ፣ አልቀየምሽም እኔ እኔ ማንንም እንደዚህ አምኜ አላውቅም ነበር። አንተን ግን አምኜህ ነበር ትለዋለች ለዛምነ አባየን አባዬን አሳልፌ የሰጠሁህ ባንተ ፈገግል ነበር አሰል አሁን ግን በጣም አስኜብህ አለሁኝ። እሺ በቃ አሁን ተረጋጊ፣ ና ወደ ስራ ሂጅ። ጥፋቴን ስለማቅ ምንም ነገር አልልም። ተሬ ስለነገረሽ ነው እንደዚህ የምነግርሽ። እንደውም ከዚህ በኋላ ከአጠገቤ ባደርስ ደስ ይለኛል። ትለዋለች በቃ ከዚህ በኋላ አልደርስም። እንደውም በቃ ደህና ሁኝ ይላታል። ሰለም በብስጭት በካልቾን ሲለው እግሩን ድንጋይ መቶት፣ ያው እሷም ዙራ ስላላየችው ብቻ እሷን እያየ ቁሞ እግሩን አሞ እያነከሰ ይመለሳል። ታረቀኝ ግን ምንድን ነው በስሜት ነው የምትነዳው ይለዋል። ተወኝ፣ ባህና ጉዳይ ከሆነ ምንም እንዳትለኝ ይለዋል። ታረቀኝ፣ እረፍ፣ ተረጋጋ ይለዋል። የመጣሁት በስተት ነበር ያኔ ወደ ደሴ ስመለስ ቸዋልኩ አይደለ፣ በቃ ያኔ እንደሆነ አስበ ቆጠረው። እሺ ይለዋል። ላ እያበድክ ነው እንዴ ግን ቆይ ምንድን ነው ይላል። አዎ እንዳበድኩኝ እውቀው ይው ትቼው የሄድኩትን አዲስ አበባ ኮ ተመልሽ የመጣትኝ ስላበድኩ ነው ይላል። አንብላርል እንደ መጣኸው ምንድን ነው እሱ ተረጋጋ። አዎ ብዬ ነበረ ሀናም ግን ወንድ አዲስ አበባ ፊቷን አዙረችብኝ ይላል ተው እባክህ ተረጋጋ ሀና ምናልባት ሰላምታውን ሳታስተውለው ቀርታ ነው እንጂ ሀና ፊቷን አዙራ አይደለም ይለዋል ታዲያ እንግዲህ አዲስ አበባ ድረስ መጥቼን ሀና ካልተረዳችኝ ምን ማድረግ እችላለሁ ስለዚህ እኔ ከእሷ መራቅ አለብኝ ይላል ኤላ ተው ግን ተው በኋላ ይቆጭሃል ተው ቆይ ግን አንተ ምንድን ነው የሚቆጨኝ እንዴ ምንነ ነው ከዚህ በላይ ምን ሆናለሁ? በህይወቴ ስለሀና ተስፋ ቆርጫለሁ። በቃ ስላረክልኝ ሁሉ አመሰግናለሁኝ። ስለሀና ከዚህ በኋላ ተስፋ ቆርጫለሁ። ወደ ድሴ ልመለስ ነው። በቃ ቆይ፣ አንተ ግን በእሷ ተስፋ ትቆርጣለህ? ተው እባክህ። ሴ ልጅ ተስፋ ታስቆርጣለች፣ ተስፋ ትቆርጣለች? ይልና በልሽቻው ብሎ ጥሎት ይሄዳላል። ሀናም ወለታረቀኝ ስልክ ተደውልለትና ሰላም፣ እንዴት ነህ ትለዋለች። እኔ እንጃ ይላታል ነው የተፈጠረ ነገር አለ እንዴት? ትለዋለች። አዎ ይሄ ኤላ የሚባል ልጅ ሊያሳብደኝ ነው፣ ተይኝ እስኪ በድንገት ተነስቶ ወደ ደሴ ካልሄድኩ ብሎ ሄደ ይላታል። ምን እኔ እኮ ማታ ስልክ ስደውልለት ስልኩ ባትሪ ዘጋ መስሎኝ ነው፣ እምቢ ሲለኝ ምንድን ነው እሱ? ትለዋለች። አላቅም እሺ፣ አሁን ስልኩን ስጠው ትለዋለች። ታረቀኝም ኤላን እየተከተለ አንተ ቁም ኤልያስ ስልክ ሃና ትፈልግሃለች ይለዋል አናግራት ይልናይ የስልኩ ይሰጠዋል ሄሎ ሃና ኤልያስ ከደሴ አዲስ አበባ ድረስ መተህ እንዴት ነው አንድ ቀን ሳንገናኝ የምትሄደው ታዲያ ምን ላደርግ አንቺ ፊት ስትነሽኝ መቆየቴ ምን ያደርግልኛል ስለዚህ መመለሱ ይሻለኛል ይላታል ሃና ኤልያስ ማታ ስልክ እንደጋገሜ ስሞክረው አይሰራም ኤው፣ ከስራ ሰውጣ እደውልልህ አለው ብላ ስልኩን ትዘጋዋለች። ሀና ሀና ይላል እሱም፣ ዘጋችው። ምን አለችህ? ስለ አትሂድ ከስራ ሰውጣ አገኘሃለው አገኘሃለው ይለዋል። ከዚም እሱም እና ተዳውን ወዴት ሲል አይ፣ አሁንማ በቃ እንዴ ከስራ ሰውጣ አገኘሃለሁ ብላኝ፣ ወዴት ነው የሚሄደው? የትማ ሌድም ብልሺ፣ ወደ ቤት እንዲሻንጠውና ምጣው ይለዋል። እሱም እየሳቀ ተከታትለው ሁለቱም ይሄዳሉ። መዝገቡ ለፍቅር ይደውልላትና ሀና፣ ደህና ነሽ? ይቅርታ ልጠይቅሽ ነበረ ይላታል። እንዴ ሰፈር ስመጣ እንገናኛለን እኮ። ይቅርታ ልጠይቅሽ ነበር። የምን ይቅርታ ነው? ትናንትና የተናገርኩሽ ትናንትና ላደረኩት፣ እንዲ ምንድና ያደረግከው ትለዋለች። ስለዚህ ሰፈር ስመጣ እናወራለን አባያለ ትላለች ፍቅር። ምንድን ነው የምትይው? ይቅርታ አልጠይቅሽ። አሁን አባዬ ያለ አባዬ የመጣ መጣ ብላ ጆሮ ላይ ስልክ ትዘጋበታለች። አባባ ታረቀኝ ቢሮ ይሄዳሉ። ታረቀኝም በድንጋጤ ብድግ ብሎ ከተቀመጠበት ቆሟዬና ደህና ዋልክ ልጄ ይሉታል። እግዚአብሔር ይመስገን አባ እንደምን ዋሉ። እንደ አባባ እንዲህን ቢሮ የሚመጡትን ነገር ያቆሙ ብል እምቢ ያሉኝ አይደል? ደህና ነኝ ልጄ ብመጣ ምን ችግር አለው?